እጅግ ልብ ሰባሪ መረጃ በወላይታ ዞን በዳሞቴ ወይዴ ወረዳ በደረሰ የመከና አደጋ የ15 ሰዎች ህይወት አለፍም። አደጋው ዛሬ መጋቢት 6 2017 ዓም ማምሻውን በወላይታ ዞን በዳሞታ ወይዴ ወረዳ በዴሳ ከተማ ደረሰ ሲሆን ከአርባ ምንጭ ወደ ሻሸመኔ ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ የከተማው መውጫ ላይ በመገልበጡ ነው አደጋው ያጋጠመው። በአደጋውም የ15 ሰዎች ህይወት ወዲያው ሲያልፍም በ27 ሰዎች ላይ ከባድና ቀላል ጉዳት ደርሶም ህክምና እየተደረገላቸው መሆኑን ከወ ጴንጤ የረገጠን ቦታ አልረግጥም ብላ ሀኡዝ ቢላ ሂተውፍ ላ ለላ የምል ሴት ነበርኩ። ዛሬ ግን የነገስታትን ንጉሥ ተሸክሜ የምዞር ሰው ነኝ። ኢየሱስ ያድናል። ልጅ ሆንን የተዘራብን ዘር ሌላ ነበረ እና ድሮ መሬት እንኳን አፈር ጴንጤ የረገጠበት ማረግጥ፣ ዛሬ ግን ይሄን ተሸክሜ ኢየሱስ ያድናል እላለሁ ሳላፍር ማለት ነው። ቅድም በጣም በመንፈስ ያበዱ ሁለት ዘመ አስመላኪዎች አሉ እና ከዚህ በፊትም ዳውንታውን መጥቼ ሳገለግል በቃ ነፍሴ በጣም ፈሰሰች። በቃ እነሱ ሲያስመልኩ መንፈሳቸው በጣም ደስ ይላል። እግዚአብሔር በዚህ ይባርካችሁ። ያስመለኩ ሁለት ወንድሞቼ፣ ሌሎቻችሁ ስላላየ ሶስት ኮይር ስለተባለ ወደ ሌላ እንዳትወስዱብኝ። ኢየሱስ ጌታ ነው። እና ቅዱሳን እንደዛ እያደረገን ነበርን። እኔ አልወድም ካፍርን ግን፣ ከእለታት አንድ ቀን መስጊድ ሄጄ ቁርዓን ተምሬ ስወጣ የእናቴና የአባቴ ቤት መካከል የአንድ ክርስቲያን የቅዱሳን ቤት አለ። እኔ ከመስጊድ ወጥቼ ወደ አክስቴ ቤት ሄድኩ። እዛ ከተማ ከንቲባ ናት አክስቴ። ከዛ ሲመለስ መዝሙር ሰማሁ። ኦሮመኛ መዝሙር፣ የገብታ ገለቶ ይባላል ዘማሪው እጆሌ ዋቀዮ እጆሌ ዋቀዮ በጋ ብልሰባተኒ ኤ በጋ ብልሰባተኒ ዲኒ ሲመርሴ ናኖ ኬሰ መራ ስን ፍጤ ቱሬ እን የሮ ድራ ይላል እና መዝሙሩ ልጁ ከእስልምና ሃይማኖት ነው የመጣ ወደ ጌታ እና ይሄን መዝሙር የእሱን ካሴት ሲሰማ የአባቴ ታናሽ ወንድም ዶክተር ነው አሁን እና የሱ እሱ ድሮ ይዘፈን ስለነበረ ግጥም የተለያየ ነገር በፖለቲካ መድረክ በተለያየ ነገር የከተማውን ነገር ሲደረግ ይህ ስለነበረ የሱ ዘፈን መስሎኝ ነው የሰማሁት፣ መዝሙር መስሎኝ አልሰማሁ። ጭንቅላቴ ውስጥ ገባ። ከዛ ቤት ገባውና እያለፍኩ የሰማሁት ነገር ቤት ገብቼ የመጅሊስ ቡና ተሰብስቦ ቡናን ሲያፈሉ እኔ ነኝ ከቤተሰብ ውስጥ የተመረትኩት። መጅሊስ ቡና ማፈላ ከቤተሰቦቼ መካከል የሚወደድ ልጅ ነው የሚመረጠው እና መጅሊስ ቡና እኔ ነኝ ማፈለው። መጅሊስ ቡና ለማፍላት ቁጭ ባልኩበት ጫት ቱቱ እያሉ ይሰጣሉ። እና እሷን ወስጃት ቡና አበላላቸዋለሁ። እና ከዛ መዝሙሩን ዘመርኩት ዘፈን መስሎኝ መዝሙር መስሎኝ አይደለም። እዛ ውስጥ ግን ኢየሱስ የሚል ስም አለ። እኔ ኢየሱስን አላቅም። ኢሳን ነው የማውቀው። ከዛ ካፊር ሆነሻል አለ ወንድሜ። ተነስቶ መታ። አጎቴ መተኝ። ቤተሰብ በሙሉ ተረባረበብኝ። ለሀያ ሶስት ቀን ታሰርኩ። ኢየሱስን ሳላቅ ኢየሱስን ሳላምን ሳላቅ ጌታን ሳልቀበል ለሀያ ሶስት ቀን እጄ ታስሮ የወንድሞቼና የቤተሰቤ እንጀራ ፍርፋሪ እየተሰጠኝ በገዛ በአባቴና በእናቴ ቤት ውስጥ ስማችን አሰድብሻል አስነቅፈሻል። በከተማችን አዋረድናሽ፣ በተከበርንበት ምድር አዋረደሽ። ለካ ኢየሱስ ለሱ ለካ መዋረድ ለካ ክብር ያመጣል። እና ምንም ሳላቅ ተሰቃየው። አሁን አሁን ስገባኝ፣ በዛን ሰዓት የሚያጽናንኝ እንኳን አንድ ሰው እንኳን የለኝም። አይዞሽ ሜይ ቢ ጌታ ዓላማ አለብሽ ብሎ እንኳን የምነግረኝ የለም። እኔ ደጋግሜ እላችኋለሁ። እኔ ሀኡዝ ቢላህ ተውፍቱለላ እያልኩ እኔ ሙስሊም ነኝ እያልኩ የተማርኩትን ቁርአን እየጠቀስኩላቸው እኔ ካፍራ ለልኩም ከማንም ጋር አልዋልኩም እያልኩ እናዘዛለሁ ለነሱ። እውነት እውነት እላችኋለሁ፣ ወላይ ቢላህ ወፍ የለም፣ ምንም አይሰሙኝም እኔ ሳላውቅ ለካ አውቆኛል፣ ሳልመርጥ ለካ መርጦኛል፣ ሳልወድ ወዶኛል፣ ለካ እሱ ለካ እጁ ላይ ይዞኛል። እኔ አላወቅኩትም። ቤተሰቦቼ ሲጨክኑብኝ ሁሉ ጨካኙ ሲሆኑብኝ ለካ ጌታ ዓላማ ነበር በእኔ

ይጠልዛል ልብን እንደዚህ ዳንቴስታ ስታ የግመል ሽንት ነው ድሮም ባህሪዋ አቀላቅሎ የሚያኖር አጋንንት ከሪያዋ የአንቺ ርካሽ ዋጋ ልቤ ላይ ሊበዛ ሰማይ ልስቀል ይላል እንደ ማርትሬዘ ጥቅጥቅ ያለ ብሶት እንደ አማዞን ጫካ እያልኩ ስማረር አምላክ ያየኝ ለካ የዓለም ጥፍር ገላ ጸጉር እያስነጨኝ ከሲኦል ሰርጎ ለሞቱ ቀል ሊያጨኝ ጌታዬ ልንገር ለአንተ ሳላውለው ያሳለፍኩት ዘመን እንዴት እንደቆጨኝ እንደ ሮናልዶ ጎል እንደ ሜሲ ፍጥር እንደ ያሪኮ ግንብ ያለት ድንጋይ ቅጥር ልቆ ቢከማችም የዓለም ኃጢያት ቁጥር አንተ ስትጎበኝ ግን ችግር የተባለ ይቸግራል። ለሰው ሞተ የተባለው ቆሞ ይራመዳል ምህረትህ ሲደርሰው እንደ ውቅያኖስ ዳር አሸዋ ክምችት የበዛው ውለታ ልክ እንደ ንስር ነው ዝቅ ላለ ምስኪን የሚሆን እይታ ሰው አትረሳም አንተ ስምህ ላወድስ ሌትና ቀል ልጥራው አንተ አለው ካልከማ ከድቅድቅ ጨለማ የሚደነቅ ብርሃን ይወጣል በተራው የኔ አምላክ ልዩ ነው እንዲህ ነው የሚሰራው ፍጡሩን ያስነሳል ሞቶ ቢቀበርም የራሱ ጊዜ ያለው ከሚረፍድበት ሰው ጊዜ አይበደርም። የዓለም ገላ ጥፍር ፀጉር እያስነጨኝ ከሲኦል ሰርጎ ለሞቱ ቀል ያጭኝ ላንተ ሳላውለው ያሳለፍኩት ዘመን እንዴት እንደ ቁጭ! እንዴት እንደ ቁጭ! እንዴት ነውሪ

የፕሮቴስታንትና የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም። ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተርስትን ለማሟላት ብዬ የሆነ አካል ነው ከፕሮቴስታንቶች ጋር፣ አዎ ጤናማ እይታ ነው ያለኝ ጤናማ እንትን ነው ያለኝ። ምክንያቱም እንደ አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እስከ እናምናለን ብዬ ነው ማም ነው። ከዛ በኋላ ምንለያይባቸው አስተምሮቶች አሉ ጥቂት አይደለም ብዙ መሰረታዊ የምን ለያይባቸው ነገሮች እንዳሉ ባምንም፣ አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቻልም። አቅም በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለኝ። ደጋግሜ አመስግኛቸዋለኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገር እና መፍታት እንዳለብን ስለማምን ማለት ነው እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀለቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። ከበራችሁ ውድ አድማጭ ተመልካቾቻችን፣ ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል።